የኢትዮጵያ ትምህርት ንቅናቄ እንደ ክልልም እንደ ሀገር በተለይ አምራች ኢንዱስትሪን ከማስፋፋት ከመጠናከር አንጻር ሰፊ ትርጉም አለው። በአሁኑ ሰዓት ከአነስተኛ እስከ ስተኛ መካከለኛው እስከ ከፍተኛ አምራች ኢንዱስትሪዎች አንጻር ሲታይ ከሶስት መቶ በላይ በአሁኑ ሰዓት በክልላችን በአጭር ጊዜ ውስጥ በተለይ ለውጥ ብዙም ነበር ማለት አይቻልም። በጣም እጅግ በጣም ውስኝ የሆኑ ወሳኝ የምንላቸው ከስድስት በላይ ኢንዱስትሪ ያልነበሩበት ሁኔታ ነው። የነበሩ ፋብሪካዎች ያልነበሩበት ሁኔታ ነው የነበረው እንደ ክልል በኢንዱስትሪም በግብርናም በቱሪዝም ዘርፍ ትልቅ ፖቴንሻል አለን እንደክልል በቅርቡ ወደ አስር የሚሆኑ በተምርትኒክነገ ጋር ተይዞ በቅርቡ በክልላችን በቃ የሚናደርገው መድረክ ጋር ያይዘን ወደ አስር ፋብሪካዎች የሚመረቁበት ሁኔታም አለ።